አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁ የጥቅምት 18 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራሁ ፋይዛ ሙሐመድ ከእናንተ ከተመልካቾች ጋር እቆያለሁ እስከ ፍፃሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በዘንድሮ ዓመት ለሁጃጅ አስፈላጊ አገልግሎት ያቀርባል ካለው ድርጅት ጋር ውል መፈራረሙን ጠቅላይ ምክር ቤቱ ገለጸ። በባህር በር ጉዳይ ኢትዮጵያ ተዘግቶባት መኖር አትችልም ሲሉ ጠቅላይ ሚኒስትር አብይ አህመድ በድጋሚ ተናገሩ። ዓለም አቀፍ ፕሬዝዳንት ትራምፕ ለግብጹ አቻቸው የሱዳንን ጦርነት በሚቋጭበት ሁኔታ ላይ እንዲሰሩ ኃላፊነት ሰጡ የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በዘንድሮ ዓመት ለሁጃጅ አስፈላጊ አገልግሎት ያቀርባል ካለው ድርጅት ጋር ውል መፈራረሙን ጠቅላይ ምክር ቤቱ ገለጸ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። በዘንድሮ ዓመት ለሁጃጅ አስፈላጊ አገልግሎት ያቀርባል ካለው ድርጅት ጋር ውል መፈራረሙን ጠቅላይ ምክር ቤቱ ገለጸም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ በዘንድሮ ዓመት ሐጅ ሥነ ሥርዓት ላይ አስፈላጊ አገልግሎቶችን ይሰጣል ካለው ድርጅት ጋር ውል መፈራረሙን አስታውቀዋል። ምክር ቤቱ ለአገልግሎቱ ውል መፈራረሙን ቢያሳውቅም የአሸናፊውን ድርጅት ማንነትና ለአገልግሎቱ ወጥቷል ያለውን ጨረታ ዝርዝር ጉዳዮች አልገለጸም። የጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ ለሁጃጅ አስፈላጊ አገልግሎት አቅራቢ ድርጅት ጋር ውል መፈራረሙን ያስታወቀው ጥቅምት 17 2018 ነው። በምክር ቤቱ የፌስቡክ ገጽ ላይ በሰፈረው መረጃ መሠረት የመሰረታዊ አገልግሎት ሰጪ ኩባንያዎች ውስጥ በጨረታ አሸናፊ ከሆነው ድርጅት ጋር ውል መፈጸሙን የዘርፉ ተጠሪ ዶክተር ሙሐመድ ሷሊህ ተናግረዋል። በዚሁ መረጃ ጠቅላይ ምክር ቤቱ ለተወዳዳሪዎች ጨረታውን ያወጣው ጥቅምት 4 2018 መሆኑን ጠቁመዋል። የተመረጠው አገልግሎት ሰጪ ድርጅት በሚና አረፋ፣ በመካና በመዲና ለሁጃጅ ምቾት እና የደህንነት ደረጃዎችን የጠበቀ አገልግሎት ለመስጠት አቅም እንዳለው በአወዳዳሪው በመረጋገጡ ውል መፈጸሙን የዘርፉ ተጠሪ ገልጸዋል። ይሁንና በጨረታው ላይ የተሳተፉትን ድርጅቶችም ሆነ አሸናፊውን ድርጅት በተመለከተ ይፋ ያደረጉት መረጃ የለም። ከመረጃው ጋር በተሰራጨው ፎቶግራፍ ከጠቅላይ ምክር ቤቱ ተወካዮች ጋር ውል ሲፈራረም የሚታየው አልመሲያ በመባል የሚጠራው ድርጅት አርማ ነው። ድርጅቱ የሐጅ አገልግሎቶችን የሚሰጥ ኩባንያ መሆኑን በድረገጹ ላይ አስፍረዋል። የሐጅን እንግዶች መስተንግዶ ከዓለም አቀፍ የሐጅ ቢሮዎች ጋር በመተባበር የሁጃጅን ጉዞ ለማሳለጥ እንደሚሰራም ይገልጻል። ኩባንያው እንደ ማሌዥያ፣ ሩዋንዳ እና ግብፅ ካሉ የተለያዩ ሀገራት ጋር መስራቱንም አስፍረዋል። ሚንበር ቲቪ በጨረታ አሸንፏል የተባለውን የድርጅቱን ማንነትና የጨረታውን ሂደት ለማጣራት የጠቅላይ ምክር ቤቱ የሐጅና ዑምራት ዘርፍ ኃላፊ አቶ አብዱልፈታህ ሙሐመድን ለማግኘት ያደረገው ሙከራ ምላሽ ባለመስጠታቸው አልተሳካም። የዘንድሮ ዓመት የሐጅ ሥነ ሥርዐት ይከናወናል ተብሎ የሚጠበቀው ከግንቦት 16 2018 እስከ ግንቦት 21 2018 ነው። ባለፈው ዓመት ከኢትዮጵያ የተጓዙ ምዕመናን ቁጥር 6,000 ነበር። በወቅቱ ከፍተኛውን የምዕመናን ቁጥር የላከችው ኢንዶኔዥያ ናት። ከሀገሪቱ በሥነ ሥርዐቱ ላይ የተሳተፉት 221,000 ምዕመናን ናቸው። ኢንዶኔዥያ በዘንድሮ ዓመት በሐጅ ክፍያ ላይ ቅናሽ ማድረጓን የሀገሪቱ የሐጅ እና ኡምራ ምክትል ሚኒስትር ዳንሂል አንዛር ተናግረዋል። ባለፈው ዓመት ኢትዮጵያውያን ሁጃጅ በሥነ ሥርዓቱ ላይ ለመሳተፍ የከፈሉት 625 ሺህ ብር ነበር። የባህር በር ጉዳይ ኢትዮጵያ ተዘግቶባት መኖር አትችልም ሲሉ ጠቅላይ ሚኒስትሩ በድጋሚ ተናገሩ። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ ጥቅምት 18 2018 ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ የባህር በር ጉዳይን በድጋሚ አንስተዋል። በዚህም ኢትዮጵያ ተዘግቶባት መኖር አትችልም ሲሉ ተናግረዋል። የቀይ ባህር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ያሉት አብይ ይህንን በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል።

ኢትዮጵያን የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም። ይህን የሚያህል የሕልውና ጉዳይ ማን እንደወሰነ መጠየቅ ተገቢ ነው። ኢትዮጵያ ተዘግቶባት መኖር አትችልም ብለዋል። አክለውም ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታደግ ለቀጠናውም ልማት ምንጭ ትሆናለች፣ የምንፈልገው በትብብር ማደግ ነው ሲሉ አስገንዝበዋል። ጠቅላይ ሚኒስትሩ ይህን የተናገሩት በስብሰባው ላይ የባህር በርና የቀይ ባህርን የተመለከቱ ጉዳዮችን በተመለከተ ከአራት የምክር ቤት አባላት ጥያቄ ነሳቱን ተከትሎ ነው። በዚሁ መድረክ የአባይ ውሃ ፍትሃዊ ተጠቃሚነትን በሚመለከት የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ በብሔራዊ ጥቅሟ ላይ ኢፍትሃዊና ኢርታዊ ውሳኔ የተወሰነባት ሀገር ናት ብለዋል። አባይን መጠቀም ተፈጥሯዊና ህጋዊ መብቷ ነው፣ ሀብቱም በጋራ ለመጠቀም በቂ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያንም ሱዳናዊያንም ወንድሞቻችን ናቸው። ስለዚህ የሚያዋጣው በመነጋገርና በመተባበር በጋራ ማደግ ነው። እኛ ማንንም በሚጎዳ መልኩ አናቅድም፣ አንሰራም ሲሉ ተናግረዋል። በዚሁ መድረክ ላይ ከባህር በር አባይ እና ከቀይ ባህር በተጨማሪ ኢኮኖሚያዊ ጉዳዮች ላይ በጠቅላይ ሚኒስትሩ ማብራሪያ ተሰጥቷል። ከተነሱት ጉዳዮች መካከል የኢትዮጵያ ከአበዳሪ ሀገራት ጋር ያደረገችው ድርድር ይገኝበታል። ባደረገችው የተሳካ ንግግር ምክንያት በአሁኑ ሰዓት እዳ የመክፈል ምንም አይነት ችግር እንደሌለባት የተናገሩት ጠቅላይ ሚኒስትር አብይ አህመድ ከአበዳሪዎች ሀገራት ጋር እየተደረገ ባለው ድርድር አራት ቢሊዮን ዶላር የእዳ ሽግግር እንደሚደረግ መረጋገጡን ገልጸዋል። በሌላ በኩል አብይ ያለፈው 2017 በኢትዮጵያ ታሪክና የታሪክ ጥፋት ውስጥ ትላልቁ ጉዳዮችን ያሳካንበት እና የስኬት ዓመት ሲሉ ገልጸውታል። መተግበር ከተጀመረ ከአንድ ዓመት በላይ የሆነውን የማክሮ ኢኮኖሚ ሪፎርም አምስት ዋና ዋና ዓላማዎችን ይዞ እንደተነሳ አስረድተዋል። ማክሮ ኢኮኖሚ መዛባትን ማድረቅ፣ የንግድና ኢንቨስትመንት ከባቢን ማሻሻል እና ማዘመን እንዲሁም የዘርፎችን ምርታማነት እና የመወዳደር አቅም ማሳደግ የሚሉትን ግቦች በቀዳሚነት ጠቅሰዋል። ከጣሊያን መንግስት ጋር በሰው ኃይል ስምሪ ዘርፍ ለመተባበር የሚያስችል የመግባቢያ ስምምነት ተፈራርመናል ሲሉ ወይዘሮ ሙፈሪሀት ካሚል ገለጹ። የስራና ክህሎት ሚኒስትር ወይዘሮ ሙፈሪሀት ካሚል ከጣሊያን መንግስት ጋር በሰው ኃይል ስምሪ ዘርፍ ለመተባበር የሚያስችል የመግባቢያ ስምምነት ተፈራርመናል ሲሉ አሳውቀዋል። ሚኒስትሯ ይህን የገለጹት ሰኞ ጥቅምት 17/2018 ነው። በመንግስታት ደረጃ በአይነቱ የመጀመሪያ ነው ያሉት ስምምነት በቀጣይ ወደ ተለያዩ ክፍላተ ሀገራት የሚደረገውን የሰው ኃይል ስምሪት የሚያሰፋ እንዲሆን፣ በቀጣይ ለሚደረጉ ስምምነቶች መንገዱን የሚያደላድል እንደሚሆን ገልጸዋል። የመግባቢያ ስምምነቱን ከጣሊያን የሰራተኛና ማህበራዊ ፖሊሲዎች ሚኒስትር ማሪና ኤልቪራ ካልዴሮን ጋር በጣሊያኗ ሮም ከተማ ተገኝተን ስንፈራረም የጣሊያን የስራ ገበያ ከኢትዮጵያ የሰለጠነ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 ቆይታ በኋላ እስራኤልን በዘር ማጥፋት ወንጀል ተጠያቂ ለማድረግ በደቡብ አፍሪካ የተጀመረውን የዘር ፍጅት ክስ እንደሚደግፉ ማሌዥያ እና ብራዚል አስታውቀዋል። እንመለስበታለን፣ ይጠብቁን። ፕሬዚዳንት ትራምፕ ለግብፃቻቸው የሱዳንን ጦርነት በሚቋጭበት ሁኔታ ላይ እንዲሰሩ ኃላፊነት ሰጡ። አህመድ አብድራህማን ዝርዝር አለው። ፕሬዚዳንት ትራምፕ ለግብፃቻቸው የሱዳን ጦርነት በሚቋጭበት ሁኔታ ላይ እንዲሰሩ ኃላፊነት ሰጡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለግብፅ አቻቸው አብዱልፈታ አልሲሲ የሱዳን ጦርነት በሚቋጭበት ሁኔታ ላይ እንዲሰሩ ኃላፊነት መስጠታቸውን ሚድል ኢስት አይ የዲፕሎማቲክ ምንጮችን ዋቢ በማድረግ ዘግቧል። ትራምፕ ለአልሲሲ ኃላፊነቱን የሰጡት በጋዛ ጉዳይ ለመምከር በሻርም አል ሸይኽ በተገናኙበት ወቅት ነው። ይህንኑ ተከትሎ የግብፁ ፕሬዝዳንት የሱዳን መደበኛ ጦር አዛዡ ሌተናል ጄኔራል አብዱልፈታ አልቡርሃንን ካይሮ ጋብዘው ውይይት አድርገዋል። እንደ ዘገባው ከሆነ ሁለቱ ፕሬዝዳንቶች በሱዳን የተከሰተው ፖለቲካዊ ቀውስ ያስከተለውን የሰብዓዊ አደጋ እንዲሁም የዋሽንግተንን ስጋት በማንሳት ውይይት አካሄደዋል። በዚሁ ቆይታ ጦርነቱ መቀጠሉ ሰፊው ቀጠና ላይ ሊያስከትል የሚችለውን አደጋ በተመለከተም አሜሪካ ስጋት እንደገባት ተነስቷል። ከትራምፕ ኃላፊነቱን የተቀበሉት አልሲሲ ጦርነቱን በተቻለ ፍጥነት ለማስቆም እንደሚሰሩም ተገልጿል። ከዚህ በኋላ ቡርሃን የሚመሩት የሱዳን ጦር ኃይልና ተቀናቃኛቸው የፈጥኖ ደራሽ ኃይል ተወካዮች ባለፈው ሳምንት ወደ ዋሽንግተን ተጉዘው ቀጥተኛ ባልሆነ መንገድ ውይይት ተካሂዷል። በውይይቱ ላይ የሱዳን የውጭ ጉዳይ ሚኒስትር ሙሁዲን ሳሊም ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር በአንድነት እንደተገኙም የዜና ምንጩ በዘገባው አስፍሯል። በስብሰባው ላይ ግብፅ፣ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ከአሜሪካ ጋር በመሆን የሱዳንን ጦርነት ለማስቆም መፍትሄ ለማምጣት መክረዋል ተብሏል። የሱዳን መገናኛ ብዙሃን ዘገባዎች እንደሚጠቁሙት ውይይቱ ሲጀመር ከፍተኛ ውጥረት የሰፈነበት ነበር። በዚህ ወቅት የፈጥኖ ደራሽ ኃይሉ ልዑካን ቡድን አባላት በሱዳን ወታደሮች ተፈጽሟል ባሉት የጦር ወንጀል ላይ ምርመራ እንዲካሄድ ጥያቄ አቅርበዋል። በአንጻሩ የመደበኛ ጦር ተወካዮች ድርድሩ ምስጢራዊነቱ እንዲጠበቅ ሲጠይቁ ነበር። የሱዳን መንግሥት ባለሥልጣናት ቀደም ብለው ከፈጥኖ ደራሽ ኃይሉ ጋር ቀጥተኛ ያልሆነ ውይይት አልተደረገም ቢሉም ኋላ ላይ ግን ሳሌም ዋሽንግተን ውስጥ መገኘታቸውን አምነዋል። አንድ ከፍተኛ ዲፕሎማት እንዳሉት በውይይቱ ላይ ዋናው አጀንዳ የነበረው ቢያንስ ለሁለት ወራት የሚቆይ ጊዜያዊ የሰብአዊነት ተኩስ አቁም ማስፈን የሚለው ነው። በዚህ ጉዳይ ላይ ከተስማሙ በኋላ በተያዘው ወር መጨረሻ ላይ ዘላቂ የተኩስ አቁም ስምነት ላይ ለመድረስ ድርድር ለማድረግ ውይይቶቹ ይቀጥላሉ ተብሎ ይጠበቃል። ኬንያ ውስጥ ቱሪስቶችን የያዘ አውሮፕላን ተከስክሶ አሳፍሯቸው የነበሩ ሰዎች በሙሉ ህይወታቸው አለፈ። ኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረ አውሮፕላን የባህር ዳርቻ ግዛት በሆነችው ክዋሌ ውስጥ ወድቆ መከስከሱን ያስታወቀው የአገሪቱ አቪዬሽን ባለስልጣን ነው። በአደጋው በአውሮፕላኑ ውስጥ የነበሩ አስር አውሮፓውያን እና ኬንያዊ አብራሪ ህይወታቸው ማለፉን የአውሮፕላኑ ባለቤት ሞምባሳ ኤርሳፋሪ ሳፋሪ አስታውቋል። ኩባንያው እንዳለው በአውሮፕላኑ ውስጥ ስምንት ሃንጋሪያውያን፣ ሁለት ጀርመናውያን እና አንድ ኬንያዊ የነበሩ ሲሆን በአደጋው የሁሉም ህይወት ጠፍቷል። የአውሮፕላኑ ኩባንያ ባወጣው መግለጫ በአሁኑ ጊዜ ቀዳሚው ትኩረታችን የሚሆነው በአደጋው ለተጎዱ ሰዎች ቤተሰቦች የሚያስፈልገው ሁሉ ድጋፍ ማድረግ ነው ሲሉ ገልጿል። በአውሮፕላኑ ውስጥ ተሳፍረው የነበሩት ሰዎች በዓለም ታዋቂ ወደ ሆነው የማሳይ ማራ ፓርክ የሚሄዱ ቱሪስቶች እንደሆኑ እና ከመካከላቸውም ማንም ሰው ይተርፋል ተብሎ እንደማይታመን የኮዋሌ ግዛት አስተዳዳሪ ስቴፈን ኦርኒጌ ነግረውኛል ብሎ ቢቢሲ ዘግቧል። የኬንያ ሲቪል የኢሚግሬሽን ባለስልጣን እንዳለው ቱሪስቶችን ያሳፈረው አውሮፕላን አደጋው የደረሰበት በጎብኚዎች ከምትዘወተረው የባህር ዳርቻ መዝናኛዋ ዲያኒ በማለዳ ተነስተው ወደ ፓርኩ ሲያመሩ ንጋት 11 ሰዓት ተኩል አካባቢ ነው። የኬንያ መገናኛ ብዙሃን አውሮፕላኑ በእሳት ተቃጥሎና ስብርባሪ በወደቀበት ቦታ ላይ ተበታትኖ የሚያሳዩ ምስሎችን አሰራጭተዋል። የአገሪቱ ሲቪል አቪሽን ባለስልጣን የአደጋ ጊዜ አገልግሎት ሰራተኞች በአደጋው ስፍራ ደርሰው ያጋጠመውን ጉዳትና የአደጋው ምክንያት እየመረመሩ ነው ነገር ግን ስልጣኑ አደጋው በደረሰበት አውሮፕላን ውስጥ ስለነበሩት ሰዎች ተጨማሪ ዝርዝር መረጃ ከመስጠት ተቆጥቧል። ኦሪንዴ ለቢቢሲ እንደተናገሩት አደጋው የደረሰበት አውሮፕላን የጉብኝት ጉዞን የሚያዘጋጅ ድርጅት ንብረት እንደሆነና ወድቆ የተከሰከሰውም ከዲያና ተነስቶ ከወጣ በኋላ ኩዋሌ ከተማ ሊደርስ 10 ኪሎ ሜትር ሲቀራው ነው። አውሮፕላኑ ማሳይ ማራ ውስጥ ወደሚገኘው ኪችዋ ቴምቦ ወደተባለው የአውሮፕላን ማረፊያ ሜዳ እያቀና ነበር። አስተዳዳሪው ጨምረውም ለአውሮፕላኑ መከስከስ ምክንያት የሆነውን ጉዳይ ለማወቅ ምርመራ ለማድረግ በአካባቢው ያለው መጥፎ የአየር ሁኔታ እንቅፋት ሆኗል ብለዋል። ባለፈው ዓመት ነሐሴ ወር ላይ የህክምና በጎ አድራጎት ቡድኑ የሆነው አምሬፍ ንብረት የሆነው ቀላል አውሮፕላን ከኬንያ ወደ ዋና ከተማ ናይሮቢ ዳርቻ ላይ ወድቆ ተከስክሶ ስድስት ሰዎች ሲሞቱ ሌሎች ሁለት ሰዎች ደግሞ መቁሰላቸውን

ዩኬ ጥገኝነት ጠያቂዎችን በወታደራዊ ካምፖች ማቆየት ልትጀምር ነው። ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች የምታቆየው በስኮትላንድ እና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች መሆኑ ተነግሯል። ዘ ታይምስ እንደዘገበው በስኮትላንድ እና በደቡብ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት ተጀምሯል። ጠቅላይ ሚኒስትር ኪር ስታርመር የአገር ውስጥ ጉዳይ እና የመከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸውን ቢቢሲ ተረድቻለሁ ብለዋል። የዩኬ መንግስት አሰራሩን ለማስቀረት የወሰነው ጥገኝነት ጠያቂዎችን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያስወጣ መሆኑም ተገልጿል። በዘገባው መሰረት በቀጣይ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨርነስ ከተማ ወደሚገኘው ካሜሮን ባራክስ ወታደራዊ ካምፕ እና በምስራቅ ክፍል ወደሚገኘው ክሮቦሮ ወታደራዊ ማሰልጠኛ ካምፕ ለመውሰድ እቅድ ተይዘዋል። የዩኬ ሀገር ውስጥ ጉዳይ ቃል አቀባይ ላይ ህገ ወጥ ስደተኞች ሆቴል መቆየታቸው አስቆጥቶናል። መንግስት ለስደተኞች የተዘጋጁ ሆቴሎችን በአጠቃላይ ይዘጋል። ለስደተኛ የሚወጣውን ገንዘብ ለመቀነስ እና ማህበረሰቡ ላይ የሚደርሰውን ጫና ለማቃለል ሌሎች አማራጭ ማረፊያዎች ይዘጋጃሉ ብለዋል። በአሁኑ ሰዓት በሆቴሎች ተጠልለው የሚገኙ ጥገኝነት ጠያቄዎች ብዛት ወደ 32ሺ የደረሰ ሲሆን እንደ አውሮፓውያኖቹ አቆጣጠር በ2023 የስደተኞች ቁጥር 56ሺ ደርሶ ነበር። የዩኬ ሀገር ውስጥ ጉዳይ እንዳለው ጥገኝነት ጠያቂዎችን በሆቴል ማቆየት የተወሰነው ሌሎች ማረፊያዎችን ለማዘጋጀት የወጡ ኮንትራቶች ጉድለት ስለተገኘባቸውና አሰራሩም ደካማ ስለሆነ ነው። በዚህ ምክንያት ለጥገኝነት ጠያቂዎች ማቆያ የሚወጣው ገንዘብ 15 ቢሊዮን ፓውንድ ደርሷል። ጠቅላይ ሚኒስትር ስታርመር ሁሉንም የጥገኝነት ጠያቂዎች ሆቴሎች ለመዝጋት ቁርጠኛ ነን ብለዋል። እስራኤልን በዘር ማጥፋት ወንጀል ተጠያቂ ለማድረግ በደቡብ አፍሪካ የተጀመረውን የዘር ፍጅት ክስ እንደሚደግፉ ማሌዥያ እና ብራዚል አስታወቁ። የደቡብ እስያዋ ሀገር ማሌዥያ እና የላቲን አሜሪካዋ ብራዚል ደቡብ አፍሪካ በእስራኤል ላይ የጀመረችውን የዘር ማጥፋት ወንጀል ክስ ወደ ዓለም አቀፉ የፍትህ ፍርድ ቤት ለማድረስ የሚደረገውን እንቅስቃሴ እንደሚደግፉ ያስታወቁት አዲስ ባወጡት የጋራ መግለጫ ነው። ሁለቱ ሀገሮች ከደቡብ አፍሪካ ጎን በመሆን በጋራ አቋም የያዙት እስራኤል በጋዛ በከፈተችው ዘመቻ ወቅት የዘር ፍጅት ወንጀል ፈጽማለች በሚል በዓለም አቀፍ የፍትህ ፍርድ ቤት ተጠያቂ ለማድረግ መሆኑን ገልጸዋል። ክሱን የከፈተችው የደቡብ አፍሪካው ፕሬዚዳንት ሲሪል ራማፉሳ በ47ተኛው የአሲያን በመባል የሚጠሩ ሀገሮች ጉባኤ በተካፈሉበት ወቅት ሀገራቸው ለፍልስጤማውያን ያላትን የማያወላውል ድጋፍ አጽንኦት በመስጠት ተናግረዋል። ፕሬዚዳንቱ የፍልስጤም ህዝብ የራስን ዕድል በራስ የመወሰን መብት እንዳለው እንዲሁም ራሱን በራሱ ማስተዳደር የሚችል መሆኑን ደቡብ አፍሪካ በድጋሚ ታረጋግጣለች ብለዋል። ደቡብ አፍሪካ ባለፈው ዓመት ጥቅምት ወር እስራኤል በጋዛ ንጹሐን ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች በሚል በዓለም አቀፉ የፍትህ ፍርድ ቤት ክስ መመስረቷ ይታወሳል። በፍልስጤማውያን ለተፈጸመው የዘር ማጥፋት ወንጀል እስራኤልን በዓለም የፍትህ ፍርድ ቤት ተጠያቂ ለማድረግ እንቅስቃሴ ከጀመረችው ደቡብ አፍሪካ በተጨማሪ አይርላንድ፣ ሜክሲኮ፣ ስፔን፣ ቱርክ፣ ቦሊቪያ፣ ብራዚል እና ሌሎች የአውሮፓ እና የላቲን የአሜሪካ ሀገራት እዚህ ዝርዝር ውስጥ ይገኙበታል። ውድ ተመልካቾች ለዛሬ አዘጋጀን የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ